አብርሽ አብርሽ፣ ዛሬ ተገኝታ ሩታዬ የስምንት ወሩን ነው የዘጠኝ ወሩን ተገኝታል። ዛሬ ደል ተገኘ። እውነት ሴት ልጅ እኮ እናቴ፣ እዚያው አለሽ? ጉድ እኮ እውነት። ሴት ልጅ ቀላል አይደለችም፣ እውነት ለመናገር ማለት ነው። እና እንደዚሁ ሆና ነው ዘጠኝ ወር ተሸክማ ልጅን እንደገና ገና ደግሞ ዘጠኝ ወር ከተሸከመች በኋላ ደግሞ ብላ አመጣ ልጅን የምትወልድ እናት ናት፣ እውነቴን ለመናገር እና ሴት ልጅ በጣም በጣም ከምንም በላይ ክብር ይገባታል። የእውነት የእውነት ለመናገር ማለት ነው። ምክንያቱም ሴት ልጅ መከበር አለባት ከሚባል በላይ የምሬ ነው የምላችሁ። ዛሬ አያችሁት አብርሺን፣ ቁጭ ብሎ እንኳ መነሳት አቃተው ሩታየ እንኳ አይታችኋታል። ቃሴ ወርቅባት ራሱ ጎንበስ ብላ ታነሳለች ማለት ነው። አያችሁ፣ አይደለም እንዲህ ነው። እና ስለቀመስክላት ህመሚቱን ጥሩ ነው ብዬ አስባለሁ። ሩታ እየታ እንግዲህ እንኳን ብትመለሽም ደስ ይላል። ህመሚቱን ቀምሰዋታልና ማለት ነው። ፈረንጅ እውነት አንተን ያለማድነቅ አይቻልም። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ በእያላችሁበት ዓለም ዳርቻ ሁሉ እግዚአብሔር አምላክ ይጠብቃችሁ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኖ የደወል ምልክቷን በመጫን ቤተሰብ እንድትሆኑ። በአክብሮት በተሰና ጠይቃችኋለሁ ማለት ነው ዛሬ ደግሞ ያው እንግዲህ የአብርሽና የሩታዬ ፈገግታ ተመድሷል ትናንትና ነገሩን ፈተውታል ይመስለኛል ሩታዬና አብርሽ አብረው ያሳለፉ ነው የሚመስለኝ ነገሩን ፈተውታል በጣም ደስ ይላል እኛም በፈገግታና በሳቅ እንዴት መጡልን ነው የምንፈልገው እውነት ለመናገር እና ዛሬም እንግዲህ በሳቅና በፈገግታ ስለመጣችው አብርሽንም እንደዚህ አይነት ፈተና ስለፈተናችሁ ጥሩ ነው ብዬ አስባለሁ። አብርሽን ብቻ ሳይሆን ሁሉንም ወንዶች እንደዚህ መፈተን ጥሩ ነው ብዬነው ነው የማስበው ማለት ነው። እና እንደዛ ካልሆነ ሕመሙን አያውቁትም ማለት ነው። እንደዚህ ሲሆን ግን ሕመሙን ያውቁታል። ለካ ሩታ እንደዚህ ሁና ነው እንዲህ ነይስህ ምናምን እያለን ስናሯሩጣት የነበረው። አዎ አዎ፣ አብርሽ አየህ አይደለ? አሁንም እንኳን ራሱ ይሄው አንተው ጋር ቁማለች። ጉበዝ እኮ ሩታ እውነት ለመናገር ይው ፓንቶ ጋር ቆማለች። እንኳን ደከመኝ እንኳን የማትል ቁሴት ናት ለመናገር እና ቀልጣ አፋራት ለነገሩ ገናም ልጅም ስለሆነ ችግር የለባትም። ወነት ለማናገር ገና ልጅ ምናት ማለት ነው ልጅ ምናት ገና 22 23 ስለሆነች ምንም ችግር የለባትም። እና ማለት ነው አብሬሽ እንግዲህ ዛሬ ተገኝታል። መገኘት በጣም ጥሩ ነው ብዬ ነው የማስበው። የሆነ ለመናገር አሪፍ ነው መገኘት ነው። ወይ ሩታዬ እንደው ፈገግታሽ ተመልሶ ከባሪሽ ጋር ስላየነሽ ግን ደስ ብሎኛል። እውነት ለመናገር በቃ የሚፈለገው ይሄ ነው ማለት ነው። የእናንተ አንድነት እና የእናንተ ሰላም፣ የእናንተ ፍቅር ነው የሚፈለገውና እና በጣም ነው ደስ የሚለው የእውነት ለመናገር እና እኔ ደስ ብሎኛል። ትናንትና ሲጀመር ይጀምር አብርሽና ሩታዬ እዚያችሁ እኔ በጣም እንትን ብያለሁ። በቃ አንድ ላይ እንዲሆኑ ነው የተሰማኝ። አንድ ላይ እንዲሆኑ የተሰማኝ በቃ አንድ ላይ ናቸው። በቃ ታረቁ። ትናትና ሲጀመር ሩታ ቻው ብላ ስትሄድ አልሄደችም፣ ገባችሁ? አልሄደችም ካሜራው እስከሚዘጋ ድረስ ነው ቁም አለች ማለት ነው። ካሜራው ከተዘጋ በኋላ ቁጭ ብለው ነገሮችን ሁሉ አውርተዋል እና በጣም ደስ ይላል። እኛም የምንፈልገው ይሄን ነው። እናንተ መራራቅ ለኛ ምንም የሚጠቅመን ነገር የለም። አንድ ሆናችሁ በፈገግታ ስትመጡልን ነው እኛም ደስ ብሎን ቪዲዮዎችን የምናየው እና ዛሬ እንግዲህ አብርሽዬ ቅጣቱን ተቀትሃል ማለት ነው። ከዚህ በኋላ እንኳን ባትቀጣም ግድ የለም። ዛሬ የተቀጣው ቅጣት ወተር ሚሎ ተሸከመ። ወይኔ ወይኔ፣ በቃ አይዞህ አይዞህ፣ በቃ አይዞ። ወተር ሚሎ ተሸከምክ፣ ወተር ሚሎ ተሸከምክ። በቃ አይዞን፣ እሺ ያጋጥማል። እንግዲህ ወተር ሚሎ ተሸከመ። እንግዲህ ምን ይባላል? እውነቴን እኮ ነው የምላችሁ ወተር ሚሎ

የምሬ ነው የምላችሁ ቲክቶክ የተጠቀለቀው በአብርሽ ነው። በአብርሽ ነው። በአብርሽ የምሬ ነው የምላችሁ። በአብርሽ በአብርሽ ነው ቲክቶክ የተጠቀለቀው እና እኔ ስቅ ያለው ዛሬ አሳዝኑ ይቅያለም፣ እንዴት ብሎ ይነሳ። ለማንኛውም ምሩታ ትችያለሽ። ማርያም ይመችሽ ይመችሽ። ቅጣትሽን ዛሬ ተገኝቷል በቃ። ከዚህ በኋላ ምንም ችግር የለውም። የቅርታም ባይልሽ ቢልሽ፣ በቃ ዛሬ ተገኝቷል፣ ችግር የለውም ማለት ነው። እና ተነስና ቁጭ በልና ተነሳ። በጓደኛውም ይመቻችሁ፣ ደስ ትላላችሁ። ትንሹ ዬም የሩታ መከታ የአብርሽን መከታ ነው። ደስ ትላለህና የሩታ መከታ ነው፣ የአብርሽን መከታ ነው። የሁለቱም ደስ ይላል። ፈረንጁ ና ይሄን ለማለት ነው የመጣሁት። እንግዲህ እናንተም እንግዲህ ፈገግ እንዳላችሁበት እንግዲህ እርግጠኛ ነኝ። ሩታዬም እንግዲህ ይመች የኔ ቆንጆ። አሁን ድረስ በቃ እንቅስቃሴ እያደረግሽ፣ በጣም ጎበዝ ነሽ። ማርያምን አሁን ድረስ ሩታን አያቸዋት አይደል? እንቅስቃሴ እያደረገች እንቅስቃሴ ማድረግ እኮ በጣም አሪፍ ነው ለአወቀበት ሰው። እና ሩታዬ ይኸው እንቅስቃሴ እያደረገች ነው እና ደስ ይላል በጣም እንቅስቃሴ ማድረግሽ በእውነት ደስ ይላል ማለት ነው እንቅስቃሴ ማድረገሽ፣ እውነት ነው። በጣም ነው ደስ የሚለው እንቅስቃሴ ማድረግሽ፣ ደስ ይላል። አብርሽም እንግዲህ ቅጣትን ተቀጥተሃል። የኮሜንታተሮች ነገር ይመስለኛል እኮ ኮሜንታተሮች እ የማታመጡት ውድ የለም። የእናንተን ኮሜንት አይተነው ዛሬ የተጫወቱበት ሆነ ቦታ ላይ አይቻል ሊሆኑ ማለት ነው እና የእናንተን ኮሜንት አይተው ተጫወቱበት፣ ይይዙ በቃ አብሬሽ ቢልዲሽ አረወይ ኔ ውዶች እወዳቸዋለሁ፣ አቀብራቸዋለሁ ሰአት የላሳልፍ ያሉ መሰለኝ። እንግዲህ ይህን ቪዲዮ ላይክ ሼር አድርጉት። የኔ ውዶች ወዳቸዋለሁ፣ አቀብራቸዋለሁ። እና እንግዲህ ፈታ እንዳላችሁበት እርግጠኛ ነኝ። እኔ በእውነቱ ፈታ ብዬበታለሁ። እናንተም ፈታ እንዳላችሁበት ነው። በእርግጥ ይሄ ፈታ የሚያደረግን ሳይሆን እንትን ያስተምራል ነው። ለወንዶችን የሚያሳይና የሚያስተምር ነገር ነው ማለት ነው። ግን ያው አብረሽ ብሊግ ቁጭ ሲል ትንሽ ያስቃል ነው እንጂ እንትን ይላል ያስተምራል። ሁሉም ሰው እንዴት ቢቀም ሰው ጥሩ ነው ባይኔ እንዴኔ እንዴኔ ማለት ነው። እንግዲህ ይህልላችሁ ነው ብቅ ያልኩት። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። በሌላ ቪዲዮ ከች እስከመ ድረስ ሰላማቸው ይይዛለኝ። እንግዲህ ሀሳብ አስተያየታችሁን ስጡ ማለት ነው። እንግዲህ የአብርሽና የሩታ ፈገግታ ተመልሷል። እዚህ አጋጣሚ እንግዲህ የእነሱን አንድ መሆን የፈለ ደስ ያላቸው ሰው እንኳን ደስ ያላቸው። ከዚህ በኋላ ሁሉም ነገር ሰላም ነው ማለት ነው። እግዚአብሔር ይመስገን። የሚያመንፈልገው ይህንን እውነት ለመናገር እና ደስ ይላል። በጣም መልካም አመሸች። አመሰግናለሁ። ባይ ባይ። ደህና ቆዩልኝ የኔ ውዶች።